ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙት ይበልልኝ። እንዴት ናችሁ? ደህና ናችሁ? አላችሁ በስደት ዓለም ላይ የምትገኙ እህቶቼ በረታችሁ፣ ጠነከራችሁ። አለፋ ደግሞ የዛሬ ዓመት እንግዲህ እግዚአብሔር ፈቅዶ እና ወዶ በሀገራችን ላይ የምናሳልፍ ያደርገን፣ በሰው አገር ሳይሆን በሀገራችን ላይ ከቤተሰብ ከሀገር ከወገን ጋር ማለት ነውና። ቲክቶክ ላይ ፖስት ተደርጎ እያዩ ነበር አብዛኛው ሰው በጣም በቃ ድክም እንዳላቸው የተናገሩ ነበርና ችግራችን አበጠ የሚሉት በጣም ብዙዎች ናቸው። አይዟችሁ ህቶች፣ ሁሉ ነገር ያልፋል፣ ከታገሰ ምንም ያልፋል እና ይህን ሰሞን ጠፋ ብያለሁኝ። እዚህ ሰፈር ያው ስላልተመቸኝ ነው ማለት ነው። ትላንትና የእነ ፎአድን የፍቅር ፈትያ እና እነ ብሩክ የሰሩትን ቪዲዮ እያየሁ ነበር እና ፈታ አድርጎኛል ማለት ነው። ፈታ ያደረገኝ የምስ ተመጨረሻ ያው ፈትያ እና ፎአዲ ከቀጠሯቸው በኋላ ፍቅር እና ብሩክን ግን ምርጥ ስጦታ አዘጋጅተንላችኋል ተወዱታላችሁ እስከ ዛሬ ሁሉ ላደረግነው ነገር ይቅርታ ብለው እንግዲህ የሚያስቅ ነገር መጫወቻ ጡጡ ጦጦ ተሰጥቷቸዋል ማለት ነው እናንተ በቃ ዩቱብ ሰፈርን ሾጥ ልታደርጉ እና እየቀለዱ ነበረ ማለት ነው ብቻ ፈገግ አድርጎኛል መቼም ከጭቅጭቅና ከንትርክ ቀልድና ጨዋታ ሳይሻል አይቀርም ማለት ነው ስትሰሩ መቼም የሚሰጣችሁ ምላሽ አስባችሁበት መሆን አለበት። ምክንያቱም ብድር በምድር በሚለው ፍቅርና ብሩክ የሚሰጧችሁ ምላሽ እጥፍ ድርብ አድርገው ነው የሚሰሩት ቪዲዮ ማለት ነው። ልክ ባለፈ ፍቅርን ሰርፕራይዝ ሲያደርጋት ብሩክ እናንተ ባልጠበቃችሁት እና ይሆናል ብላችሁ ባላሰባችሁት መንገድ ነው እናንተ ፕራንክ ተመልካች ደግሞ ሰርፕራይዝ የሆኑት ማለት ነው። እና እነ ፍቅር ከዚህም በኋላ የሚሰሩት ቪዲዮ አስቂኝ ወይም ደግሞ አዝናኝም ሊሆን ይችላል። ቢሆንም ግን ጥሩ ነገር እንደሚሰሩ ተስፋ እናደርጋለን። በዚህ ወራት ተመችቶኝ ዩቱብ ሰፈር ብዙ እየተገኘው አልነበረም። አንዳንድ ቪዲዮ በሶስት ቀን በአራት ቀን ግን እየለቀኩ ነበረ ቪዲዮዎችን በለቀኩ ሰዓት የምታበረታቱን የፈንዲሻ ፋሚሊዎች እንዲሁም ደግሞ ምርጥ ምርጥ ጓደኞቼ ከልብ አመሰግናለሁ መጣች አልመጣች ብላችሁ ሳትፎካከሩ ውክክራችሁ ከራሳችሁ ጋር ና መልካምነታችሁን ስታንጸባርቁልኝ የነበራችሁ ጓደኞቼ ከልብ ነው ማመሰግነው። ስማችሁን ብጠራ ደስ ይለኝ ነበረ፣ ግን ደግሞ አንዱን ጠርቶ አንዱን ማስቀረት ስለሚሆን መልካም የሰራችሁ እንዲሁም ደግሞ ጥሩ ጎን ያላችሁ ራሳችሁን ስለምታውቁ ከልብ ነው ማመሰግነው። ምክንያቱም ይህ ወራት ብዙዎቻችንን በስራ ቢዚ የምንሆንበት ነው። ጊዜ ተርፏችሁ ሳይሆን እኔ ጋር የምትመጡት ግን ደግሞ ለማበረታታት እንደሆነ ይገባኛል ማለት ነው። እና እኔ አንዳንድ ቪዲዮዎች አይቼ ያችን ቪዲዮ ኤዲት አድርጌ ፖስት ለማድረግ ነው እንጂ ያን ያክል ስልክ የማልይዝበት ሰዓት ነበር የሚበልጠው ማለት ነው። ቢያንስ በቀን ሁለት ጊዜ ሊይዝ ይችላለሁ ስለማይመች ማለት ነው። ቢሆንም ግን ቻናሌ የንኖር እናንተ ባታበረታቱኝ እይታም ላይኖረው ይችላል። ብቻ በነበረበት ይሁን ነበረ። ግን ለውጥ እንዲኖር አድርጋችሁኛል። ከልብ ነው ማመሰግነው። ሁላችሁንም እወዳችኋለሁ። ሰላም ለሀገራችን ኢትዮጵያ።